ያቀርብላችሁልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሾው አጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶችን ነ የህወሓት ታጣቂዎች በወልቃይት ጦርነት ከፈቱ፣ ጉዳትም አደረሱም። ከፍተኛ የመከላከያ ጦር አዛዦች ፋኖን ተቀላቀሉ፣ መከላከያን ቀርተው። ታላቁ ሊቅ ሊቀ ብርሃን ቆሞስ ከእስር መፈታታቸው ታወቀ። ለደንብ ማስከበሪያ ዲግሪ ያስፈልገዋል ተባለ። ጀነራሉ ከጠቅላይ ሚኒስትሩ ጋር ሊወያዩ መሆኑ መረጃዎች ወጡ። ሲኖዶሱ አዳነች አቤቤን ሊሸልም መሆኑም ተነገረ። ኤርትራ ከኢትዮጵያ ከሳታለች። የ88 ዓመት ቢሊነር የ22 ዓመቷን ወጣት ማግባቱ ዓለምን ግድ አሰኝተዋል። የኢራኑ መሪ አልሞትኩም አለው ሲሉ ተናገሩ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆየው። ዘውዱ ሾው ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግና አባል መሆን ሚዲያውን አንድ ወደፊት ለማራመድ የእርሶ ድጋፍ ያበረታታናል። ስለምትሰጡን ሀሳብ ከወዲሁ እናመሰግናለን። ዘውዱ ሾው በጅጋ ከተማ ተነስቶ ወደ ዝንድብር ሬሽን ይዞ በመንቀሳቀስ ላይ የሚገኘው የአገዛዙ ስርዓት አስጠባቂ ሰራዊት በንበልባሎቹ የጅጋሽ አለቃ አባላት በዘመቻ መሪ አለቃ አስር አለቃ ይታይ፣ በምክትል ዘመቻ መሪ አርበኛ ግርማ ጥላሁን በትምራ ልዩ ኦፕሬሽን በመከላከያ ላይ ከፍተኛ ጉዳት ማድረሱ ተገለጸ። በዚህም ኦፕሬሽን ከፍተኛ ቁስለኞችን፣ ምርኮኞችን እንደዚሁም ደግሞ ከፍተኛ የሆነ የጦር መሳሪያንም የማረኩ ነው የተገለጠው። በሌላም በኩል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክ እዝም በ ሶስት ቀናት ባደረጋቸው ከፍተኛ ውጊያዎችና ትንቅንቅዎች አመርቂ ድሎች መጎናጸፉም ተገልጧል። የፋኖ ጠንካራ ይዞታዎችን ለማስለቀቅና ለመቆጣጠር አልሞ ያለ የሌላ አይኑን እየተጠቀመ ያለው የመከላከያ ኃይል በተለይም ራያ ቆቦ፣ ጮቢር እና አማያ ዙሪያ በሀውጃኖ ክፍለ ጦር የደረሰበትን ጽር ማትካት በርካታ ሰብአዊና ቁሳዊ ኪሳራ ማድረሱም ታውቋል። ተጋድሎ ጠንካራ ሞርተሮችና ባዙካ ሃያ ሶስትን እና ታንክ ብረት ለበስና መድፍ የተጠቀሙበት ወደ ውጊያ ለሶስተኛ ቀን የአማርኛ ገበድ ሲሆን የክፍለ ጦሩ መካናይዝድ በወሰደ አጸፋ እርምጃ በሞርተር ድሽቃና ምድብተኛ ሰራዊት ሙሉ ለሙሉ ሙትና ቁስለኛ መደረጉ ነው የተገለጸው። ከፍተኛ የመከላከያ ኃይል ጦር አዛዦች ከዱ ፋኖንም ተቀላቀሉ። ስቦ ማስከዳት ተጠናክሮ ቀጥሎበታል። አሁንም በፋኖቹ በኩል የአማራ ፋኖ በጎጃም ያቀረበውን ጥሪ በመቀበል በርካታ ያገዛዙ ሰራዊቶች ወደ ፋኖ እየተቀላቀሉ መሆኑ ነው የተገለጠው። ከአድማ ብተንና ተቋም ወደ አማራ ፋኖ ጎጃም አንደኛ ክፍለ ጦር የተቀላቀሉ አባላቶች በርካታ መሆናቸው እየተገለጸ ነው የሚገኘው በተለይም መብረቅ ብርጌድ የተቀላቀሉ አንደኛ የመከላከያ አባላቶች የሆኑ የጦር አዛዦች ኮሎኔል አበበ ተሰማ፣ ሁለተኛ ኮሎኔል ከፍ ያለው ጌታ፣ ሶስተኛ ኮሎኔል ክንድዬ ወርቆ በተለይ ወደ ባህር ዳር ብርጌድ ተቀላቅለዋል። በተለይም አበጀ ገብሬ፣ ሁለተኛ ሻለቃ፣ ሶስተኛ ሻምበል የነበረው አጠቃላይ አራቱም ራሽን ቪአይፒ ሲሰሩ የቆዩ ሲሆኑ ስርአቱን በመቃወም ነው ከፋኖች ጋር መቀላቀላቸው የተገለጸው። በተለያየ ቦታ እየተደረገ ያለው ትግል አሁንም ጠንክሮ ቀጥሏል። ታላቅ ሊቅ ሊቀ ብርሃን ቆሞስ ሴኔ ታይባስ ከእስር መፈታታቸው ታወቀ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከፍተኛ አስተዋጽኦ ከሚያበረክቱ አባቶች ቀዳሚ የሆኑትና በጣም በርካታዎቹን ሲያስተምሩ በአገልግሎት ሲሰጡ የነበሩት አባት ናቸው። ዛሬ መፈታታቸው የተገለጠው በዚህም በባህር ዳር ተገኝተው በፈለገ ቅዱስ ጊዮርጊስ የነበረው አቀባበልም በፎቶ ይህን ይመስል ነበር። ብዙዎቹ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች እጅግ እጅግ ከፍተኛ ቁጣን ያሰሙበት ጉዳይና በዚህም በሰላማዊ ሰልፍ መጠየቁ የሚዘነጋ አይደለም። ይሁን እንጂ አሁን መፈታታቸው ታውቋል። በቀጣይም በተለይም ሲኖዶሱ መስራት የሚገባቸውን ስራዎች አለመስራቱ በብዙዎቹ ዘንድ ግን ዳሬም ቅሬታን አሰምተዋል። ህወሓት በተለይም በአማራ ክልል ወልቃይትን በመብረር ትንኮሳ መፈጸሙንና በዚህም በወልቃይት ጠገዴ ወረዳ በግቸው ክፍለ ከተማ ላይ የ16 ሰዎች በላይ መግደሉ ተገለጸ። ህወሓት ታጣቂዎች ናቸው በተባሉ ስብስቦች ተፈጸመ በተባለው ጥቃትም ከ15 በላይ ሚሊሻዎች ሲገደሉ ከ20 በላይ ታፍነ መወሰዳቸው ነው የተገለጸው። በዚሁ ቡድን በተፈጸመ ጥቃት የቆሰሉ ሚሊሻ አባላትና ንን ንጹሐን መኖራቸው ነው መረጃዎቹ የሚያመላክቱት። በተለይም በወልቃይት በኩል ጠንካራ መከላከል የገነቡና በተለይም ወታደሮቻቸውን በሚችሉት አቅም አሰልጥነው በትግሉ ላይ እንቅስቃሴ ለማድረግ በሚያደርጉት እንቅስቃሴ ውስጥ በአሁኑ ሰዓት በተለይም በህወሓት በኩል መቶ ተጨማሪ ጦርነት ለመክፈት መሞከር ከፍተኛ አደጋ ውስጥ ሊገባ እንደሚችል ነው እየተገለጸ የሚገኘው። ሰሞኑን በአካባቢው ሲደረግ የነበረው እንቅስቃሴ ጋር ተያይዞ እንዲህ አይነት ጥቃት የሚጠበቅ ቢሆንም በዚህ መልኩ ይፈጥናል ብሎ የጠበቀ ግን አለመኖሩ ነው የተመላከተው። ይህ በእንዲህ እንዳለን በአፋር በኩልም የህወሓት ታጣቂ ነኝ የሚለው ቡድን አዲስ የቦታ ሽግሽግ እያደረገ እንዳለ ነው እየተገለጸ የሚገኘው። በተደጋጋሚ ጊዜያቶች ትንኮሳን የሚቀጥለው ይህ ህወሓት ኃይል ዛሬም ትንኮሳው አደረጋቸው እንቅስቃሴዎች አደጋ ሊፈጥር እንደሚችልም ተገልጿል። አዳዲስ ምሽጎች እንዲገነቡ እያደረገ መሆኑንም ምንጮቹ ተናግረዋል። የትግራይ አማፂ ቡድን ከሚባለው መካከል ደግሞ በተለይም በመንግስት ቡድን የሚደግፉ ታጣቂ መኖራቸው ሳይጠቁሙ አላለፉም። በመንግስት በኩል ዛሬም እገዛ እያደረገላቸው ያሉ ታጣቂዎች መሆናቸውን መረጃዎቹ እየወጡ ይገኛሉ። በቅርቡም በአፋር ወደ ትግራይ ተመልሰው በስምምነት ለህወሓት እጅ ይሰጣሉ፣ ከእነሱ ጋር ይቀላቀላሉ፣ ስለዚህም ጥብቅ ቁጥጥር ይደረግበታል በሚል መመሪያ ማውረዱ ነው የተገለጸው። አሁን ላይ ይህ የህወሓት አማፂ ነው የተባለው ቡድን በማንኛውም ሰዓት ጥቃት ሊሰነዝር ይችላል በሚል የአፋር ኃይል ልዩ ኃይሉ በተለየና በአዲስ መልኩ እንዲደራጅ ተደርጎ መሰማራቱን ነው መረጃዎቹ የሚያመላክቱት። በተለይም በወልቃይት ጠገሌ በኩል የተደረገውን የሰዎች ግድያን በተመለከተ ደመቀ ዘውዶ የወልቃይት አስተዳደር ከ18 በላይ ሚሊሻ አባላትና የወያኔ መንገድ ጸራጊ ባላቸው አካላት መገዳላቸውን አስታውቋል። አስተዳደሩ ይህንን የግድያ ወንጀል የፈጸሙ አባላትን የወያኔ መንገድ ጸራጊዎች ከማለት ውጭ በስም አልገለጻቸውም። ሟቾቹን የተከዜ ዘብ የሚሊሻ አባላቶች የነበሩና በቁጥር ከ18 በላይ እንደሆኑ

ደንብ ለማስከበር ዲግሪ ያስፈልጋል ተባለ። የአዲስ አበባ አስከባሪዎች ደንብ አስከባሪ የመጀመሪያው ዲግሪ በላይ ሊኖራቸው ይገባል ሲል ገለጸ። የአዲስ አበባ ደንብ ማስከበር ባለስልጣን ከመጀመሪያ ዲግሪ በላይ ካልሆነ የደንብ አስከባሪ ሰራተኛ አልቀጥርም ሲል ነው የገለጸው። በብዙዎቹ ዘንድ እጅግ አስገራሚ ብለውታል። በአንድ ትልቅ ከተማ ውስጥ የሚሰራ የደንብ አስከባሪ በሚሰራበት እውቀቱ በመጠቀም በማገናዘብ ለኅብረተሰቡ አገልግሎት እንዲሰጥ በማድረግ አኳያ ከመጀመሪያ ዲግሪ በላይ ያለው መሆን ይገባዋል ሲል ነው የገለጹት። ይህንንም ያለው አካል በተለይም የምንቀጥራቸው የደንብ ማስከበር ሰራተኞች ከታወቁ የመንግስት ተቋማቶች የመጡ ናቸው ባለስልጣኑ ኢንጂነሮች፣ ሲቪሎች፣ የጤና ባለሙያዎች፣ የኮምፒውተር ሳይንስ ሶፍትዌር ኢንጂነሮች፣ በሌሎችም ሙያ ዘርፍ የተመረቁ ናቸው ሲል ነው የገለጠው። እነዚህን እስካላሟሉ ድረስ አንቀጥርም ሲልም ገልጠዋል። ጄኔራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት ማሰባቸውን ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ በግጭት ማቆም ስምምነቱ አተገባበር መዘግየት በተለይም ተፈናቃዮች ወደ ቀያቸው በመመለስ የትግራይን ግዛት ወደነበረበት በመመለስና የቀድሞ ተዋጊዎችን ትጥቅ አስፈትቶ ወደ ማህበረሰቡ በመቀላቀል ዙሪያ ከጠቅላይ ሚኒስትር አብይ ጋር በስልክ ለመወያየት ማሰባቸው እንደገለጹ ጊዜ አስተዳደሩ አስታውቋል። ጄኔራል ታደሰ ይህን የተናገሩት በኢትዮጵያ ከተባበሩት መንግስታት ድርጅት ልማት ፕሮግራም ልዩ ቡድን ጋር ባደረጉት ውይይት ነው። ጄኔራል ታደሰ ትጥቅ ፈትተው ወደ ማህበረሰቡ ከሚቀላቀሉ የትግራይ የቀድሞ ተዋጊዎች በቂ የገንዘብ ድጋፍ አላገ በማለት ነው። ውይይት መናገር በውይይቱ መናገራቸው የተገለጸው ልኡካን ቡድኑ በበኩሉ የተባበሩት መንግስታት ድርጅት ልማት ፕሮግራም ወደ ማህበረሰቡ ለሚቀላቀለው የቀድሞ ተዋጊዎች የትምህርት ስልጠናና ድጋፍ እንደሚያቀርብም ቃል መግባቱ ተዘግበዋል። የፌዴራል ቤቶች ኮርፖሬሽን ባለቤትነት ስር ንብረቶች በህገወጥ መንገድ ኪራይ እየተሰበሰበባቸው ነው ተባለ። የፌዴራል መንግስት ንብረት የሆኑ ሰባት ባለ አንድና ሁለት ወለል ህንፃዎችና አንድ መጋዘን በፌዴራል ቤቶች ኮርፖሬሽን ቁጥጥር ስር ሳይሆኑ የማይመለከተው አካል ኪራይ እየሰበሰበባቸው እንደሆነ የፌዴራል ዋና ኦዲተር መስሪያ ቤት አሳወቀ። በ2016 የበጀት ዓመት ባካሄደው የክንውን ኦዲተር ዋና ኦዲተር መስሪያ ቤት በድሬዳዋ ከተማ የሚገኙ እነዚህ ንብረቶች ባለፉት ሀያ ዓመታት በኢትዮጵያ የማዕድን ኮርፖሬሽን ከግጭ ሲተዳደሩና ኪራይ ሲሰበሰብባቸው እንደነበረም ነው የተናገረው። የኢትዮጵያ መንግስት ዓለም አቀፉን ማህበረሰብ ለማሸማቀቅ እየሞከረ ነው ሲል ኤርትራ መንግስት ተጋለጠ። ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት ኤርትራን ከኢትዮጵያ ሉዓላዊ ግዛት አንድነት ላይ ጥሰት እየፈጸሙብኝ ነው በማለትም ነው ክስ ለመመስረት ለተባበሩት መንግስታት ድርጅት ወይም ኤንኤስጂ እና ለበርካታ ሀገር እና የመንግስት መሪዎች ደብዳቤ በመላክ ጨምሮ ዲፕሎማሲ ዘመቻ አጠናክረዋል ሲል ነው የገለጸው። በመግለጫው የኢትዮጵያ መንግስት የዓለም አቀፉን ማህበረሰብ ለማሸማቀቅና ለረጅም ጊዜያት ለዘለቀው ጦርነት አጀንዳ ድጋፍ ለማግኘት በግልጽ እየሰራ ነው ሲል ነው ኤርትራ እየቀሰው ይህ ሊሆን የማይገባበት ድርጊት ተፈጽሟልን ብሏል። የኢትዮጵያ መንግስት ዓለም አቀፉን ማህበረሰብ ለማሸማቀቅና ለረጅም ጊዜያቶች ለዘለቀው ጦርነት አጀንዳውን ድጋፍ ለማግኘት በግልጽ እየሰራ ነው ሲልም ገልጿል። እውነታው ግን የኢትዮጵያ ገዢ ብልጽግና ፓርቲ በግድየለሽነት ላለፉት ሁለት ዓመታት ባልተጣራ መግለጫዎች እንዲሁም ቀስቃሽ ትንኮሳዎችን በራሱ አነጋገር የኤርትራ ወደቦችን ከተቻለ በህጋዊ አስፈላጊ ከሆነም በወታደር ኃይል ለማግኘት ሲደራደርም ቆይተዋል። የኢትዮጵያ መንግስት ከቃላት ትንኮሳ ባለፈ የጦር መሳሪያ ግዢና እልፍ አላፍ ሀገር የመፍረት ተግባር በመስራት ላይ ይገኛልም ሲል ነው የገለጠው። ምንም እንኳን እነዚህ ቀስቃሽ ድርጊቶች ኤርትራን ሉዓላዊነት እና አንድነት ክልላዊ መረጋጋትን ችግር ለመፍጠር እና እንደዚሁም ደግሞ አደጋ ለመጣል የሚጥሩ ቢሆንም ኤርትራ ከፍተኛ ገደብ ማድረግ መርጣለች ነው ያለው። ኢትዮጵያ ገዢ አካል ኤርትራን ሉዓላዊነትና የግዛት አንድነቷን በመጣስ ውንጀላ ላይ ይገኛል። ይህ ካልተገባ ውሸት ነው ሲልም ከሷል። አሁን በሚደረጉት እንቅስቃሴዎች ላይ ጥንቃቄ እንወስዳለን ሲሉም ገልጠዋል። ደሞዝ ካልተከፈለኝ በሚል ምክንያት አሰሪውን የገደለው ወንጀለኛ በሁለት ዓመት ተቀጣ። ተከሳሹ ጌቱ መስፍን የወንጀል ድርጊቱን የፈጸመውን 27214 ዓ ም ከረፋዶ አራት ሰዓት ከሰላሳ ሲሆን በቂርቆስ ክፍለ ከተማ ወረዳ 10 ለጋር ተብሎ በሚጠራው አካባቢ ኖ ሪልስቴት ከሚደርሰው ህንፃ ስድስተኛ ፎቅ ላይ ነው። ሟች ሃጂ ያሲን የተባለው ግለሰብ ኮሮ ሪልስቴት ኮንትራ በመስረድ ከስሩ በርካታ ሰራተኞች ቅጥሮ የሚያሰራ ግለሰብ ነው። ለ272014 ዓ ም የዘወትር ስራውን ሰራተኞቹን ወደ ስራ ያሰማራል። ተከሳሽም ሟች የነበረበትን ቦታ ጭር ማለቱን እና ማንም አለመኖሩን እንዳረጋገጠ ነው ጥሩ አጋጣሚ በመውሰድ ደሞዜን ከልክለኛል በሚል ምክንያት በተፈጠራ ለመግባባት ሟች ሃጂ ያሲንን ስራ እየሰራ ባለበት 16ተኛ ፎቅ ላይ በፌሮ ብረት ግንባሩን በመምታት አናቱ በሽቦ ገመድ በማነቅ በማሰር ህይወቱ እንዲያልፍ በማድረግ ሟች ከህንፃው ተሸክሞ በማውረድ የህንፃው መሰረት ስር በሚገኘው የተጠራቀመ ውሃ ውስጥ አስከሬን ውስጥ በመጣል ከአካባቢው ይሰወራል። በተከሳሽ ጌቱ መስፍን ላይ መዝገቡ በስውሩ በሰነድ ማስረጃዎች በማጠናከር ለሚመለከተው የፍትህ አካል በመላክ ነው ክሱ እንደተመሰረተበት የገለጸው የአዲስ አበባ ፖሊስ። ተከሳሽ ጌቱ ጥፋተኛ ሆነው በመገኘቱ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት አንድ አመት ጽኑ እስራት እንዲቀጣ ወስኖበታል። አዲሱ የቤተ ክህነሽ ተሿሚዎች ለወይዘሮ አዳነች አቤቤ ወርቅ ለመሸለም በዝግጅት ላይ መሆናቸው ተገለጸ። ሲኖዶሱ ይህንን በመተለከተም ኮሚቴ ማቋቋሙ ነው የተገለጸው። አዳነች አቤቤ ሰርታለች ለተባለው ህንፃ በመንተራስ ነው አሁን እናግዛለን፣ የሚቻለውን ሁሉ እናደርጋለን፣ ሽልማትም ይገባቸዋል ሲል ኮሚቴ ያቋቋመው እንዳንድ መረጃዎች ከሆነ ግን በተለይም አዳነች አቤቤ ሊሰጥ የታሰበው ከባ ቢሆንም ይሁን እንጂ የአንሳቸው በመባሉ የወርቅ ሽልማት ለመስጠት በዝግጅት ላይ እንደሆኑ ነው እየተገለጸ የሚገኘው። አሁን ወደ ውጭ እንሄዳል ዜናዎቻችን እናመራለን። በእስራኤል አሜሪካ ላይ ድል ተቀናጅተናል አሉ። የኢራኑ ጠቅላይ ሚኒስትር አያታ ሀመኒ በእስራኤልና አሜሪካ ላይ ድል ተቀናጅተናል ሲሉ የገለጹት ኛው ሰው በተለይም አሜሪካ በቀጥታ ጦርነት ውስጥ የገባችበት የጽዮናውያን ወይም የእስራኤልን አገዛዝ ሙሉ በሙሉ እንደሚያወድስ ስለተሰማት ሀገር ግን አሜሪካ ምንም አላተረፈችም ማለታቸውን ነው ቢቢሲ የዘገበው። ሀገራችን ጦርነቱን በድል አድራጊነት መወጣቷን የገለጹት ጠቅላይ መሪው አለአሜሪካ ጥቃት ያጸፋ ምላሽም ሰጥተናል ሲሉ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን እጅ እንድትሰጥ መጠየቃቸውን የጠቀሱት ፋሚል እንደ ኢራን ታላቅ ሀገር ህዝብ እጅ ስጡ ማለቱ ስድብ ነው። እጅ መስጠት የሚለው ቃል መዝገበ ቃላታችን ውስጥ በፍጹም የለ ስሉም መልእክታቸው ማስተላለፋቸውን ቢቢሲ ዘግበዋል። ፓኪስታን የአሜሪካ የስለላ ድርጅት ፓኪስታን ወደ አሜሪካ ሊደርስ የሚችል ኢንተርኮንቲኔንታል ባላስቲክ ሚሳይል ወይም አይሲቢኤም እየገነባች መሆኑን ገለጠ። ይህ አደገኛ የጦር መሳሪያም በመገንባት ላይ መሆኑን ድርሽባታለሁም ብሏል። ፓኪስታን ይህንን ካላቆመች አሜሪካ ጣልቃ ልትገባ እንደምትችልም አስጠንቅቋል። ዓለም አቀፉ ሚዲያዎች እንደዘገቡ ከሆነ ይህ ጠንካራ እርምጃ በአሜሪካ ሊወሰድባት እንደሚችልም ነው የተገለጠው። ዓለምን ጉድ ያሰኘው ጋብቻ ሊፈጸመውን ተገለጸ። የ88 ዓመቱ ቢሊየነር ነው የ22 ዓመቷን ቆንጆ ሊያገቡ መሆኑ የተገለጸው። ወይም ማግባታቸው የታወቀው የ88 ዓመት የድሜ ባለጸጋው ቢሊየነር ጣላዊ ዲዛይነር ሮቦርት ቬ ናቸው። የ22 ዓመት ቆንጆ ጋር መጣመራቸው እየተገለጸ የሚገኘው። ይህ የዘገባው ድረገጽ ዕድሜው ቁጥሩ በማለት ነገር እየሆን አቅሎታል። ብዙዎቹ ግን ምን እየተደረገ ነው በሀብትና በገንዘብ በማታለል ሕፃናቶች ላይ እንዲህ አይነት ግፍ ለምን ይፈጸማል? እያሉም ትችት አቅርበውበታል። ጋብቻው ተገቢነት የሌለው ነው፣ በሰዎች ሰብአዊ መብት ጥሰት ሊጠየቁ ይገባልም ተብለዋል። በጥልቅ ዋሻ ውስጥ ተደብቀው የነበሩት ኢራን መሪ አለሁ አልሞትኩም አሉ። እስራኤል የተኩስ አቁም በተደረገው ጦርነት በተጀመረ በመጨረሻው የአስራ ሁለተኛ ቀን ላይ ነው የኢራኑ ጠቅላይ መሪ አሊ ካሜንን ለመግደል ፍለጋ እንደነበረ፣ ነገር ግን ካሜን በጣም ጥልቀት ወዳለው የመሬት ዋሻ በመግባት ግድያውን ማምለጣቸው የተገለጠው። በማንም ጉዳይ ላይ እኛ እጃችንን አንሰጥም እያሉ ቢፎክሩም ግን የተገኙበት ዋሻ እጅግ አሳፋሪ ነው ይሉታል። ጉድጓድ ቆፍረው በዋሻ ውስጥ ተደብቀው እጅ አንሰጥም እያሉ መፎከርስ ምን ማለት ነው ብለዋል። ካሚን የተክሱን አቁም ስምምነት ከተፈጸመ ወዲህ ለስድስት ቀን ያታል የጠፉት በጣም ጥልቀት ባለው የመሬት ዋሻ ውስጥ ገብተው ስለነበረም ነው ተብሏል። ይሁን እንጂ በእስራኤል መዝገበ ቃላት ውስጥ ምንም አይነት እጅ ስጡ የሚባል በኢራን በኢራን መዝገበ ቃላት ውስጥ ምንም አይነት እጅ የመስጠት ቃላቶች የሌሉ እንደሆነ እየታወቀ አሜሪካ ህን መጠየቋ ተገቢነት የሌለው ነው። ማን ነው እጁን የሚሰጠው ሲሉ ትችታቸውን አቅርበዋል። ክቡራን ተመልካቾቻችን እና አድማጮቻችን ለአሁኑ ያቀረብንላቸው ዜናዎቻችን እኒን ይመስሉ ነበር። በቀጥታ ዝግጅታችን እስከምንገናኝ ቤት ለመግዛት ስለምትፈልገው ይህንን ማስታወቂያ በመጋበዝ ዝግጅታችንን ቋጨን። መልካም ጊዜ። ከአንድነት ፓርክና ከአድዋ ሙዚየም በቅርብ ርቀት የመሀል ከተማ መዳረሻ በሆነችው ፒያሳ ላይ ማራኪ የልጆች መጫወቻ ከአራት በላይ ኢንተርናሽናል ትምህርት ቤትና ሆቴሎች መገኛ በሆነው ውቡ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያለን ከ25 ልዩ ቅናሽ ጋር ከባለ ከባለአንድ መኝታ እስከ ባለ ሶስት መኝታ ድረስ በተለያዩ የካሬ አማራጭ አቅርበናል። በ10 በ6900 ብር ቅድመ ክፍያ ብቻ ቀሪውን በግንባታ ሂደት ያለምንም የዶላር ንክኪ ከወለድ ነፃ በሆነ መንገድ የሚከፍሉበት ሁኔታ የተመቻቸለት። ምን ይሄ ብቻ? እዛው ፒያሳ አድዋ ሙዚየም ፊት ለፊት ጂ ፕላስ 5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ብር ቅድመ ክፍያ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴምር ሪል ስቴት ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለ ሳይት ጉብኝት ከታች ባለው ስልክ ይደውሉ።